የኢሬቻ በዓል የሚከበርበት የኢሬቻ ፓርክ የጽዳት ንቅናቄ ተካሂዷል። የፊታችን ቅዳሜ ለሚከበረው የኢሬቻ በዓል የሚያስፈልጉ መሰረተ ልማቶች የማሟላት ስራ ትኩረት ተሰጥቶት እየተሰራ መሆኑን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጅነር ወንድሙ ሴታ አስታውቀዋል። ባሉ በዓሉ የሚከበርበት የኢሬቻ ፓርክ የጽዳት ንቅናቄ ተካሂዷል። በዝናሽ ሞዲ ነው የተዘገበው። ይታያል፣ አጥናፉ ያቀርብልናል። በአደባባይ ከሚከበሩ በዓላት መካከል አንዱ የሆነው የኢሬቻ በዓል የፊታችን ቅዳሜ በአዲስ አበባ ኢሬቻ ፓርክ በድምቀት እንደሚከበር ይጠበቃል። በዓሉን ለማክበር ከሀገር ውስጥና ከውጭ ሀገራት የሚመጡ ታዳሚዎች በዓሉን በሚፈለገው ደረጃ እንዲያከብሩ መሰረተ ልማቶችን የማሟላት ተግባር ትኩረት ተሰጥቶት እየተሰራ እንደሚገኝ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። ቶች የሚያርፉባቸው ቦታዎች ላይ በቂ መሰረተ ልማት የማሟላት ስራ ሰርቷል። ከዚህ ከዚህ ውስጥ አንደኛውና ዋነኛው ተርጎ የሚወሰደው ይሄ ማክበሪያ ቦታ ነው። እንደምታዩት በተሻለ መጠን ውብና ማራኪ አድርገን ለማዘጋጀት ሞክርናል። በአካባቢው ያሉ የመንገድ መብራቶችን የማስተካከል ስራ ነው። እንግዲህ እንዳያችሁት በሁሉም አቅጣጫ ወደ መስቀል አደባባይ የሚመጡ የመንገድ መብራቶች በሙሉ እንግዶቻችን የሚያርፉባቸው ቱሪስቶች የሚያርፉባቸው ቦታዎች ላይ ያሉ የመንገድ መብራቶቻችን በሙሉ ለሰዎች እንቅስቃሴ፣ ተሽከርካሪዎች እንቅስቃሴ ምቹ የሆነ ሁኔታ ፈጥረዋል። በአብዛኛው ወደ ከተማው የሚገባ ሰው በእግር ነው የሚገባው። ወደ መስቀል አደባባይ የሚመጡትን መንገዶችም ዋና ዋና መንገዶቻችን ከኮሪደር ልማቱ ጋር በተያያዘ በቂ የእግረኛ እንቅስቃሴን ምቹ የሚያደርጉ የእግረኛ መንገዶችን ገንብተነ አዲስ አበባ ከተማ በኮሪደር ልማቶች ውብ በሆነችበት በዚህ ወቅት መከበሩ ልዩ ያደርገዋል ያሉት የአዲስ አበባ ከተማ ጽዳትና አስተዳደር ኤጀንሲ ዳይሬክተር አቶ ገዛይ ደሲሳ እንግዶቹ ጽዱና ማራኪ በሆነችው አዲስ አበባ በዓሉን እንዲያከብሩ ኤጀንሲው የሚጠበቅበትን ሁሉ ይወጣልን ብለዋል አንድ ላይ ተሰባስበን ለማሳመር እንደመጣን ሁሉ ተመን ወጥተን ሙሉን ክፍለ ከተማ ባለንበት እንድናጸዳ አደራ እያልኩኝ ውብ ጽዱ አዲስ አበባን ለማረጋገጥ ለምታደርጉት ጥረት እጅግ አድርጌ በድጋሜ አመሰግናለሁ። ከአስራ አንዱም ክፍለ ከተሞች የተውጣጡ የኤጀንሲው ሰራተኞች በጽዳት ንቅናቄው የተሳተፉ ሲሆን በዓሉን ለማክበር ለሚመጡ እንግዶች ከተማዋን በማጽዳት ተግባር ተሳታፊነታቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ከክልልም በተለያዩ አቅጣጫ ወደ አዲስ አበባ ስለሚመጡት ለእነሱ አካባቢ የሚጸዳ እንዲሆን ጽዳት በሶስት ፈረቃ ነው የምንሰራው። ስለዚህ ቀለሊት በሶስት ፈረቃ ደክመን ሰለቼ ሳንል እንግዶቻችን በመጡበት አርፎ በሰላም እንዲሄዱ ከተማችንም ደግሞ እንደ ሌሎች ሀገራት ውብና ጽዱ እንድትሆን እዚህም የሚመጡት ከክልል የሚመጡት አሉ። እነሱም የዚህ ያለዩን ጽዳት ምሳሌ ወስዶ ሂዶ ሀገራቸውና ሰፈራቸው ላይ ጽዳት ባህላቸው እንዲያደርጉ የከተማ ንጽህና እንዲጠብቁ ለሌሎች ምሳሌ ለመሆን እኛ ቀለልት እየሰራ ነው እንገኛለን። እንግዶቻችንም ሲመጡ ከእሬቻ እኛም የምንቀበላቸው ፕሮግራማቸውን የሚያደርጉበትን ቦታ በጽዳት አድርገን እንቀበላቸዋለን። የእንግዳ ተቀባይነት ባህሪ እንዲኖረው ጽዱ ከተማ ያስፈልጋል። የዛ ጽድ ቦታ ዋና መነሻ ደግሞ የጽዳት አሰራር ትልቁ ስራ ነው። ስለዚ እንግዶች ወደዚህ ቦታ እንዲመጡ በአግባቡ በጸዳ ሁኔታዎች ለመቀበል በጠዋት ተገኝተን ያው ስራዎችን በመስራት እንገኛለን ማለት ነው። በጽዳት ንቅናቄው የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታን ጨምሮ የቢሮ ኃላፊዎች፣ የጽዳት አምባሳደሮች ና ሰራተኛዎች ተሳታፊዎች ሆነዋል።